ቡጡ እየተወርቅያሽ በኋላ ተለብሷልሽ። ወደ ቤት ስንሄድ ቡጥ ቡጥ ያርግሽ አንድ ነገር። አንቺ ዝም በይ። ምን ነይ ተመልከችው፣ ማርያም ወጥቶ እየተጫወተ ነው። አንቺ ግን ማማ ማማ አሮጊት እደግ በልኝ አያል። ተነሽ እና እንጨስጭ ቆርጠሽ አየር ስጪ። በእናቱ ሰላሜን ሰላሜን እንደ እንትን እንዳትለኝ። እዚህ ተጫወች ከናንዬ ጋር። ሰላም ጓደኞች፣ እስኪ ያላችሁ ሰዎች ኮሜንት ጻፉ፣ ኮሜንት ጻፉ። እየታየኝ አይደለም ሰው ኮመንት እጻፉ። አለን አለን በሉ አለን በሉ የት እንደሆንኩ ማወቅ አትፈልጉም እንዴ? አለው በሉ እስኪ አለን አለን የሚል ኮመንት ማየት ፈልጋለሁ። ካልሆነማ ለማን ግን አወራለሁ? ከማን ጋር አወራለሁ? እኔ እብድናት ምናምን ብለው አማን ይል እንደ ያስገቡኝ ብቻዋን እያወራች ነው እንዲችስ ምናምን ብለው ኮመንት እጻፉልኝ። አለን አለን በሉ አሹ የቲን አው አለን አው አሹ ላይክ አርጋሽ ላይክ አርክ ላይክ እያረጋችሁ ጓደኞቼ ላይክ አርጉ ላይክ አርጉ ላይክ እያደረጋችሁ እንዴት ነኝ ዛሬ የኔ ፋኖስ፣ እየኔ ቆንጆ ሰላም የኔ ወድ፣ እንኳን እንኳን ደህና መጣችሁ፣ እንኳን አደረሳችሁ፣ እንኳን ለግሸኗ ማርያም በሰላም አደረሳችሁ፣ በፍቅር አደረሳችሁ። አልመታችሁም ሂጂ አታቃጥሪ። በሰላም ሁላችንንም እንግዲህ ለሀገራችሁ ያብቃችሁ። እናንተም እኛም ደግሞ በሀገራችን የምንኖር ሰዎች ኪዳነ ምሕረት የዕለተ ቀኗ የግሸኗ ማርያም ከዚህ ሁሉ ፍርሃት ከዚህ ሁሉ ውጥንቅር ከዚህ ሁሉ ትርምስምሱ ከወጣ ሁሉ መጥፎ ነገር ትጠብቀን። እሷ እግዚአብሔርን እምላችሁ ዛሬ ጸሎታችን ሁሉም ይሄ ነው፣ እግዚአብሔር አምላክ ትጠብቀን። ኪዳነ ምሕረት ያለተቀኗ እ ኦርቶዶክስ የሆናችሁ አሜን በሉ። ለሀገራችሁ መልካም የሆነ ነገር መመኘት አለብን መልካም የሆነ ነገር፣ ያለንበት ሁኔታ ለመግለጽ የሚያስጠላ እንደሆነ አውቃለሁ፣ ግን ከማውራት ሁሉም በውስጡ ይዞ እግዚአ ወደ እግዚአብሔር ማልቀስ ይሻላል ብዬ ነው የማስበው። የእኔ ውድ ጓደኞች ኪዳነ ምሕረት ተጠብቀን የለተቀኗ የግሸኗ ማርያም በሰላም እንግዲህ ቤተክርስቲያን ሄደን በጠዋት ሄደን እስካሁን እዛ እስከ ስድስት ሰዓት ቆይተን አሁን እንግዲህ ሰፈር አካባቢ ወደሚገኝ መናፈሻ አለ አደል፣ እንደ መናፈሻው ጭር ብሏል። እግዚአብሔር ምስክሬ ነው ያለነው፣ እኔ ምራቴ ልጆቻችን ብቻ ነው፣ አንድ ሰው የለም

አረ ቡጡ ተዩ በእናትሽ ልጅ፣ እናታስ እንዴ፣ እያያችሁት ነው። በማረ ቆይ ፎቶ እናነሳቸው፣ ምግብ ነገር ይቅመሱ። ባዶ እንዳለ ሁሉም ባዶ ነው፣ አንድ ሰው የለበትም። ታውቂያለሽ፣ ይሄ ቦታ ደህና ጊዜ ሲመጣ፣ ደህና ቀን ሲመጣ በደንብ የሚሰራበት ቦታ ነው። መዘና ሎጂ ይባላል። በጣም ቆንጆ ቤት ነው። ግሪን ኤሪያው በጣም የሚያምር ነው። እኔ ምን ብዬ ልንገራችሁ ተፈጥሮ በቃ በተፈጥሮ ነገሮች እንድትደነቁ የሚያደርጋችሁ ነው። በጣም ነው የሚያምረው ህይወት እስኪ ህይወት እንዴት እንደሚያምር በመድኃኔዓለም ህይወት ቢጨራ ብሏል። እኛ ብቻ ነን ያለ ነው። በጣም ነው የሚያምረው። አማረችዬ የኔ ቆንጆ፣ በጣም ነው የሚያምረው። በጣም ደህና ጊዜ ሲመጣ አስቡ፣ ምን ያህል እንደሚሰራበት እንደሚሰራበት የሚገርም ቦታ ነው በቃ እዚያ አካባቢ ላይ በቃ እኛ አካባቢ ነው፣ እና ይሄ ቦታ በጣም ነው ደስ የሚለው። ይሄ ግሪን ኤሪያው በጣም ነው የሚያምረው ጽድት ብሎ ታውን አንዬ ተመልከቱ፣ ያለ ነው። እኛ ብቻ ነን አናስ፣ አያስፈራም። አያል ቤታችን ሂደን ማለት ነው ቡናችን በረንዳችን ላይ ጎዝጉዝ እስክናፈላ። ከዚህ ግን ሳር ነጭት ነጭት አድርገን እንውሰድ። ዘበኛው የማያስወጣ ነው። ሰላም የኔ ውድ፣ ሰላም። ላይክ እያረጋችሁ አያችሁ፣ እንዴት እንደሚያምር በመድኃኔዓለም

ቀሚሱ ያምራል ወይ? አይ ሀገራችን፣ ሀገራችን ነው። መድኃኔዓለም ሰላም አርጎ የሆነ እዚህ ቦታም ሰው ሞልቶ የምናይበት ቀን ይምጣ። አይበል፣ አሜን አሜን። በጣም አሁን ወደዛች ወደ ካፕሊቱ ለምመለሳ፣ ያያችሁ ጭርሽ ብሏል። ይኸውላችሁ በሸንበቆ በምዛ ምንድን ነው የሚባለው? ይሄ ቀርከሃ በቀርከሃ የተሰራ ያያችሁት አይደለ? ካፕሎቹን ተመልከቱ። ቤተሰብ መቀመጥ ይችላል። ምናምን አያችሁ እግዚኦ ብቻችን። ምን እንጠጣ ግን አንቺ? ምንድን የምንጠጣው ቅዝቅዝ ያለ ነገር እስኪ፣ እነሱ ከጋበዙ ነው የምንጠጣው እ ምሳውንም የምንጠጣውንም ጋብዙን፣ ምራቴ ጋብዙን እያለች ነው። እስኪ ጋባዦች ጋብዙን እያለች ነው እ ጋብዙን ምራቴ መጠጡንም ምግቡንም ጋብዙን እያለች ነው። ስለዚህ እናንተ ከጋበዛችሁን ነው የምንጠጣው። መንበላው ያው መንበላው ነገር እንኳን በእንትን እንላለን። እንዲየውልች ባወንድሜ ቢያይሽ ምን አባይ የቻት ምራቴ የቻት እና ፎቶ እየተነሳ እሷን አጋብዙን ያለችው ቡና ሄጅ እንዳፈላ እያለች ነው እንዳፈላላችሁ ከጋበዙን ነው የምጋበዘሽ፣ ካልሆነ የለም። እናት አለ የት አሉ? ያው ጓደኞቼ ግን ላይክ እያደረጋችሁ አይደለም። በጣም አዎ ህ ልጆቹን ጠብቂ። እጅ ተዘረጋሽ እኮ ሴትዮ፣ ተናሽ ይሄ ቤት እኮ ለምን ለልጆቹ ስል ይይሽ። የመጣሁት እዚህ ቦታ ማረ ምን ም ልትክሽኝ፣ የት እንወጣለን? አሁን ቆይ እስኪ ምሳና መጠጥ ከጋበዙን ብዬኮ አፍጥጫ ያለሁት፣ ዘጭ እንዲያደርጉ የግሸኗ ማርያም እኮ ናት ዛሬ እ እኛ ጸበል ጸበል ማለት ነው። ሱፐርቻት እራሱ ከለቀቁብኝ እኮ በቃ። የት ለታላችሁ የት የታላችሁ የታላችሁ ጋይስ እ የት አለ የምሳው? የት አለ የምሳው? እናንተ እዩት እስኪ። ምሳ ቤት አለ ምሳ ጋብዙን ሰዎች ያለነው ላችሁ ብቻችንን ጸጥ ያለ ቦታ ነን ያለነው ስለዚህ ምሳ ከእናንተ ነው በቃ ምሳ ይሄን ብሉ ይሄን ጠጡ ብላችሁ ዘጭ አርጉን እስኪ ዛሬ የግሸኗ ማርያም እኮ ናት እናንተ እመቤቴ ቅድስት ድንግል ማርያም እኮ ናት የለተቀኗ እናንተ እንዴት እዚህ በረሃ ላይ ሆነንማ በረሃብ ስንነጭ ዝም አትሉመች ስለዚህ ምሳ መጋበዝ አለባችሁ ጋይስ። እናንተ እስካሁን አራት አምስት የበልታችኋል፣ እርግጠኛ ነን እኛ። ግን ጾመኛ ነን። አሁንም ሰዓታችን ገና ነው፣ እየደረሰ ነው። ግን ምራቴ እራሱ አፋወታ ምሳ ይጋብዙል እያለች ነው። ምራቴ እራሱ ማን ነኝ የሆነ ነገር ገብቶብኛል። አፌ ውስጥ ገብቷል። ይሁን ነገር ምሳ የለም ተብሏል። እባክሽ እስካሁን ወፍ የለም። ስለዚህ ምሳ አትጋበዥም። ቀጥ ብለሽ ወደ ቤትሽ ተነሽ፣ ልጆችሽን ዘይና ተነሽ። ተዘረገሽ ጅልኛ ምሳ እንበላለን ብለሽ ምሳ ገና ይጋብዝብኛል ብለሽ አፍ ጅልኛ ሆድሽን እንትናት በ የለም ተነሽ በቃ ከስረሻል። ረዴ ረዲ ከስረሻል። እንኳን ምሳ ለምን ምንድን ነው? አበባውን እየቆረጥሽ ፀጉርሽ ላይ መተው ያው ቀለም አለው? ና እስኪ ቅራሽኝ። እኔን ፎቶ እንዲያነሱኝ ፈልጋለሁ እነሱ ፎቶ አንስተው በቴሌግራም እንዲልኩልኝ እዛ ጋር ሆኜ ማለት ነው።

ሌላው ደግሞ እንዴት ነበር የሚያደርጉት? አሉ ስታይሎች በጣም እንዲህም ይላሉ። አ ዛሬ ተዘነጣ ማረ አረ፣ እሺ። እንደገና ደግሞ እንዲህም ብሎ ይነሳል። አረ ቢዛሬ እያዩት ነው

ለሚቀጥለው አመት በሰላም ካደረሰችን፣ አያል ስለት ሆንብን አሸተን ማርያም ነው የምንወጣው። ማርያምን አምራለ ከዛ በደንብ ይጠነክርልኛል። ባጃጅ ኮንትራት ይዘን አሸተኗ ማርያም ነው የምንሄደው። እግዚአብሔር ነው ዛሬ ያሳለፍነው። ቤተ ማርያም ነው ቤተ ማርያም በጣም ደስ ይላል። እያንዳንዱ በቅደም ተከተል ቪዲዮ ሰርችላችኋለሁ። ቤት ሲሄድ ስልኬን ቻርጅ አድርጌ ምናምን ለእናንተ እልክላችኋለሁ። ታዩታላችሁ በጣም ደስ ከቤት ከቤት ስንወጣ ጀምሮ እስከ ቤተ ክርስቲያን እዚ ቤት ድረስ የሰራው ቪዲዮ አለ ለእናንተ ለማሳየት ማለት ነው። እና ወደ ዘንድ ነው። ምን ነው? ሱራፌል ነው። ሱራፌል ይሄ መስ አንደት ጋር ስበለቃቀጥ ብዬ የነበረው እንኳን ምሳ እንጨት ወግቶኝ ሞቼ ነበር እንደው እንጨት ቀዶኝ ነበረ። ምሳችን እየደረሰ ነው መሰለኝ። ላይክ እያደረጋችሁ ጓደኞች፣ ላይክ አርጉ እንጂ ላይክ አርጉ አባትዬ። ምን ነው ናል ምሳውን በመጣ ቶሎ፣ በእናትሽ ለልጆቻችን ንግባ ቦታችን። ይህ የትኛ ቦታ የኔኛው? አይ ቦርሳይን ጥሎት ይሄ ጋድሚያ ተኝቷል። ቡና እራሱ አንቺዬ፣ ቡና እኮ ግን መኖር ነበረበት። አያል ግን ስሚያያል የቡናውን እንትን አንቺ ነሽ ታውቂያለሽ። እና ናንዬ ቡና ቤት ስንሄድ መታፈዩ አንቺ ነሽ። አር ዩ ሲንግል ይላል። ኦ ማይ ጋድ! ለምን ባልታጋባኝ ነው ባልታመጣልኝ ነው ወይስ ልታገባኝ ነው? የማነው? አይ አም ሲንግል። የስ ኢየስ። ዚስ ኢዝ ኖት ማይ ቦይ። ኦኬ ዚስ ኢዝ ፎር ማይ ፍሬንድ ባንዴሽ። አንቺ ነይ ልጅሽን ሰብስቢልኝ እባክሽ

አሰቀኝ እኮ የሚባለው ጓደኞቼ፣ ስማ የማነ መሳ፣ ግድ ምሳ ባንተ ነው መሳ። አይ ምራቴ፣ ዝም ብለሽ ለፋሻሽባት ታበላሽ ይሻለሽ ነበረ እ እ እ ይሻለሽ ነበረ ታበላሽ ምሳ ከጋበዛችሁ ልጃሽ ስትበለቃቀጭ እኔ ያችን ቪዲዮ ለሷ አሳይቼ ደም ማፋታሽ። ቆይ እንና እስኪ ማርያምን በይና ምን እንጠጣገና? አንቺ ቅስቅስ ያለ ነገር ነው ያማረ እና ቤት ነኝ። እህ እህ በኋላ ማሊ ከፍለው ነው ስሚ ስሚ እንትን እንኳን የሚሆነን የለም። ምንድን ነው የሚባለው? ተያዥ እንኳን የሚሆነን የለም። የለ ካልከፈልን እዚህ ፊት አንነቃለቅም። እዚህች ጎጆ ቤት ቁጭ ብዬ የለም ስልም ስልኬን አስይዛለሁ። ምነው ምነው እራሴን አመመኝ ልትይ። እን ምና ዋንች እግዚአብሔር ይ ጠጋ ጠጋ አውቃሻለሁ ቆንጆ የማንዬ። ቴንክ ዩ ሶ ማች ቴንክ ዩ ጊቭ ሚ ላይክ ኤቭሪዋን

ይሄው ግሸኗ ናት። ዛሬ በግሸኗ ብያችኋለሁ። ላይክ ላይክ ላይክ ላይክ ላይክ እያደረጋችሁ በጣም ከመቶ በላይ ላይክ እንድገባ አድርጉኝ። ኦኬ ከለመቶ በላይ ዛሬ እኮ የግሸኗ ማርያም ናት። ደስ የሚል ቀን፣ የተቀደሰ ቀን የግሸኗ ማርያም ከዚህ ከነበርኩበት ጭንቀት፣ ከነበርንበት ፍርሃት ሁሉ አውጥታ ይኸው በትንሹም ቢሆን የተወሰነ የተወሰነ ቢያንስ ከጭንቀት እየወጣን ነው። ስለ ነገ ነገ ራሱ ስለ ዛሬ ብቻ ከሰዓትም ምን እንደምንሆን አለ። ግን ስለ ሆኗ ደቂቃ ከእናንተ ጋር ስላለው ራሱ እግዚአብሔር ይመስገን። ይኸው ጠዋት ተነሳን ቤተክርስቲያን ሄደን ጸሎታችንን አደረግን። ከዛ በኋላ ተመለስን። ሰፈር አካባቢ ነው ያለ ነው እና ሳስበው ቤት ሄጄ ምንም ድካሙ ደክሞኛል። ቤት ሄጄ ምጣድ ለኩ፣ እንጀራ ጋግሪ፣ ወጥ ሰርቼ ምናምን የሚለው ነገር ሳስበው ድክም አለኝ። ስለዚህ ለምን እዚህ መናፈሻ እንገባም ብዬ እዚህ መናፈሻ ገባ። እዚህ መናፈሻ ደግሞ እንደነገርኳችሁ ጭር ያለ ነው። እኔና ምራቴ ልጆቿ በቃ አለቀ፣ ሌላ ማንም የለ፣ ጭር ሲያስፈራ። ቤታችን ስኔር ደግሞ ምን አረጋለሁ መሰላችሁ? በረንዳችን ላይ በደንብ አድርገን ቄጤማችንን ጉዝጉዝጉዝጉዝጉዝ አድርገን ማለት ነው። ቡናችንን ሴርሞንን በደንብ አቀራርበን ቡናችንን አፍልተን እንጠጣለን ማለት ነው። ቤት እስክኔር ድረስ ደግሞ ምሳችን እዚህ ነው። እንግዲህ ምሳ እስከሚደርስ ድረስ ከእናንተ ጋር ላውራ ብዬ ነው። የሚመጣውን ምሳ ካያችሁ በኋላ መውጣት ትችላላችሁ። ኦኬ እንደዛ ነው የምናረገው፣ እና ደስ የሚል ቀን ነበረ። ማርያምን የሚገርም ቀን ነው። እግዚአብሔር ያደለው ግሸን ይሄዳል። ያው እግዚአብሔር ያላደለው ደግሞ በአቅራቢያ ወዳለው ቤተክርስቲያን በመሄድ ጸሎቱን ያደርሳል። ቤቷን ይረግጣል ማለት ነው። የታደለ ሰው ደግሞ ግሸን ይሄዳልኝ ግሸን እንግዲህ እግዚአብሔር አምላክ ለዛ ቦታ ያደርሰኝ። ግሸንን ን ሄጄ ባያት በጣም ደስ ይለኛል። ለሚቀጥለው አመት ግን የእውነት እንደ ስዕለት የማደርገው ምን ተቀላችሁ፣ ምንድን ነው ምሳ ማለት ፍርፍርና ፓስታ ተጋቢ ነው ነው የምንበላው፣ ሶስት ነገሮች ናቸው። ከቤተ ክርስቲያን መልስ የሆነ መናፈሻ ውስጥ ነን ያለ ነው። ምሳ ለመብላት አዘን ቁጭ ብለን እየጠበቅን ነው አዳነች እና ጓደኞቼ። ለሚቀጥለው አመት ደግሞ ልጄም ጠንከር ይልልኛል። ከዛ በኋላ ወደ አሸተን ማርያም የሚባል ቦታ አለ። ከሩቅ ሀገር እየመጡ እንደ ገዳማት የሚጠቀሙበት ቦታ ነው። እኛ ሀገር ያለን ሰዎች የሁለት ዕለት ነው የምንሄደው። ነገር ግን ከሌላ ሀገር እየመጡ ሱባኤ ለመግባት ምናምን እንኳን እስቲ ለዚህ ራሱ ላሊበላ ራሱ ይገባሉ እና እስኪ እያንዳንዱ ነገር ዞሮ ቪዲዮ ስለሰራሁኝ በኋላ ቤት ስሄድ ተረጋግቼ ስልክ ቻርጅ ካረኩ በኋላ ቡናዬን እየጠጣሁ ምናምን ቪዲዮዎችን ሸርቼ ለእናንተ ሼር አረግላችኋለሁ ማለት ነው። ኦኬ፣ ላይክ እያረጋችሁ ጓደኞች፣ ላይክ አርጉ እና መሳይ እስኪ ደርስ ድረስ ከእናንተ ጋር ላውራ ብዬ ነው። ላይክ እያደረጋችሁ ውይ፣ 15 ፐርሰንት ቀረው ቻርጅ ሊዘጋ ስልኪ። 15 ፐርሰንት አለው፣ ችግር የለው። 15 ፐርሰንት ችግር የለው። ታያት ቡጡዬ፣ ታያት አብዬ። ኒዛሊ ነው ታያት። ምሳው ደርሶ ምሳውን አይታችሁ ነው የምትሄዱት። ምንለያየው። ደስ የሚል ቦታ ነው ያስጎበኛችሁ አይደለ? በጣም ሚያመር ሚያመር ቦታ ሚያምር ቦታ የቦታ የሚገርማችሁ ነገር በሰላሙ ጊዜ ሰው ወጥቶ እንደፈለገ በሚገባበት ሰዓት በጣም በጣም ትርምስ ነበረ። በጣም ትርምስ አሁን ሰው የለም። እንደነገርኳችሁ አሁን ምግብ ራሱ መገኘቱ ደስ ይላል። ግን ቦታው ደስ ስለሚለኝ ስለምወደው መናፈሻነቱን ሁሌ ያው ባልመጣበትም ዛሬ መጥቻለሁ። የሆነ ሰዓት እንደውም ማየታችሁ ከሆነ ፋዘርን ለመጋበዝ ይዘነው መተን ነበር፣ የአዲስ ዓመት ጊዜ ትዝ ካላችሁ እኔ ሁለቱ ምራቶቼ ሁለት አንድ ወንድሜ አባቴ እኔ ሆነን መተን ጥሩ ጊዜ አሳልፈን ነበረ። እንደውም በትንሹ ቪዲዮ ሰርች የላችሁ ነበር አይታችሁታል። እና ያ ቦታ ነው። ይሄ ቦታ ያው እንግዲህ ዛሬ ሮብም ነው። ሮብ እንደመሆኑ መጠን እንግዲህ ሁሉም ሰው ወይ የቤቱ ገብቶ ነው መሰል አላውቅም። ከአስር ሰዓት በኋላ ሜይቢ እንደው የሚመጣ ሰው ሊኖር ይችላል ብዬ አስባለሁ። አሁን ቅስቅስ ያለ ነገር ብጠጣ ደስ ባለ። ምን እንደምጠጣ ግን አላውቅም። እስኪ ምን ልጠጣ ነገር አሜን አሜን አሜን አሜን አሜን። ደረሰልን ምሳ እሱ ጋር የለም። እናመሰግናለን። እንደሱ ታያትና እኛ እራሳችን እናደርጋታለን። እና የሚጠጣ ሶፍት ድሪንክ ነገር የለም ወይ? ደግሞ ሶፊ አለ ጋዝ አለው አይደል? እሱ ለልጅ አይሆንም። ኦኬ፣ አንድ ታመጭልናለች ለልጆቹ አንድ ይበቃቸዋል። አይያል ወይኒ አይ ይያ ሪ ይሄ ቦታ ያስጠላል። ኑ በቃ ምሳ ደርሷል ነው ሰሚ እጅ ታጠቡና ነው ሶሪ እንታስ ያርቆ ቦታ ይሄ ግን ይጂስ አንዲት ድንጋይ አምጭ ቡጥ ይሄ ነገር ይደፋብናል። አንድ ድንጋይ አምጭ አምጪሽ አያችሁ እንዴት እንደሚያመር አምጪ። አንድ ድንጋይ በለው በለው በለው። ሽሮዬ አምጪ ድንጋይ ጎበስ بس ቆይቼ ማስጭ። እዚህ ጋር ወንበሩ ስል አድርገው ካልሆነ ይደፋብናል። አይ ትንሽዬ ይዘሽ ነው አነስ ያለ ትንሽ ይይዝ ትንሽ ጥይ ድንጋይ ይዘሽ ነው ትንሽ ይያምጥ። አምጪ አፍሱ አምጪ አ ጠፍጠፍ ያለ ድንጋይ ማስጭኝ። ጠፍጠፍ ያለች ድንጋይ ስስ የሆነች ነገር፣ ምግቡ ሊወርቅብን ነው። ጥፍጥፍ ያለ እንትን አትልሚችም። ብታይ ይሄ ሲንግል ሲንግል ሲያስጠላ ብታይ። በቃ ተይው። አሁን ቆንጆ ነው። አዎ ሽሮአችንም ይኸው። እጃሽን ታጠቢና ሂጅ። ኋይት እንደሆነ እዚህ አለ። በሂጅ እዚህ ጋር ታጠቢና ለጣቢያቸው ና እኔ የምንታጠብ በስማም። ሲያምር ተመልከቱ፣ ያምራል። በጣም ቆንጆ እንደሚሆን ተስፋ አደርጋለሁ። ውሃ ይሻላልኝ፣ ውሃ ማለት እጃችን። በቃ እኔ ውድ ጓደኞች አሁን ምሳችንን ተረጋግተን እንብላ። ሮቼ ቤት ስገባ ደግሞ በረንዳይ ላይ ቡና ይህን አቀራርቤ ምናምን ምናምን ፏ ብዬ ከእናንተ ጋር ቆይታ ይህን አደርጋለሁ ማለት ነው። ወይኔ ውድ ጓደኞች ወዳችኋለሁ። መልካም ምሳ እያላችሁ ውጡ ማለት ነው። ቻው። ቤት ስሄድ እንገናኛለን። ቤት ስሄድ እንገናኛለን።